በጣሊያን ሴሪያ ዛሬ ምሽት እጅግ ተጠባቂ የሆነ ጨዋታ ይደረጋል። የጣሊያን ሴሬ የመጨረሻ መርሃ ግብር ከዛሬ ጀምሮ ሲደረግ ዛሬ ምሽት ሶስት ከ45 ላይ የሴሪውን አሸናፊ የሚያሳውቁ ጨዋታዎች ይደረጋሉ። ናፖሊ በሜዳው ካግላሪን ሲያስተናግድ፣ ኢንተር ሚላን ከሜዳው ውጪ ኮሞን ይገጥማል። የባርሰሎናው ብራዚላዊ የፊት መስመር ተጫዋች ራፊኒያ በባርሰሎና እስከ 2028 ድረስ የሚያቆየውን አዲስ ኮንትራት ተፈራርሟል። በሌላ ዜና ሉካ ሞድሪች ከ13 ዓመታት የሪያል ማድሪድ ቆይታ በኋላ በውድድር አመቱ መጨረሻ ላይ ክለቡን እንደሚለቅ ቅልጥፍ አድርጓል። ዛሬ ምሽት በጣሊያን ሴሪያ እጅግ ተጠባቂ ጨዋታዎች ይደረጋሉ። እንደሚታወቀው ከአምስቱ ታላላቅ አውሮፓ ሊጎች መካከል አሸናፊውን ያላሳወቀው ብቸኛ ሊግ የሆነው የጣሊያን ሴሪ ዛሬ ምሽት ሶስት ከአርባ አምስት ናፖሊ በስታዲዮ ዲዬጎ አርማንዶ ማራዶና ስቴዲየም ከአግሊያሪ ያስተናግዳሉ። ሴሪውን በሰባ ዘጠኝ ነጥብ እየመሩ የሚገኙት ኔፕልሶቹ የዛሬውን ጨዋታ ማሸነፍ ከቻሉ የውድድር አመቱ የሴሪ አሸናፊ መሆናቸውን ያረጋግጣሉ። የውድድር አመቱ መጀመሪያ ናፖሊን የተረከቡት ጣሊያናዊ አሰልጣኝ አንቶኒ ኮንቴ በመጀመሪያ የውድድር አመታቸው ለዋንጫ የሚፎካከሩ ቡድን የሰሩ ሲሆን ዛሬ የዴቪድ ኒኮላውን ቡድን በስታዲዮ ዲያጎ አርማንዶ ማራዶና ስቴዲየም ካሸነፉ የ2024 የአምስት የውድድር ዓመት የጣሊያን ሴሬ ሻምፒዮን መሆናቸውን ያረጋግጣሉ። ባሳለፍነው ሳምንት ኔፕልሶቹ ከጆን ዋጋ ነጥብ መጋራታቸው የሚታወስ ሲሆን በዛሬ ምሽት ጨዋታ የሞት ሽረት ትግልን ያደርጋሉም ተብሎ ይጠበቃል። ምሽት በሚጠበቅ ሌላ የሞት ሽረት ጨዋታ የሲሞን ኢንዛጊ ቡድን ኢንተር ሚላን ከሜዳ ውጭ በጥሩ ወቅታዊ ብቃት ላይ የሚገኘውን ኮሞን ይገጥማል። ኢንተር ሚላን ከናፖሊ በአንድ 1 ነጥብ ብቻ አንሰው በ78 ነጥብ ሁለተኛ ደረጃ ላይ የተቀመጡ ሲሆን የሴሬውን ክብር ለማሳካትም የራሳቸውን ጨዋታ አሸንፈው የናፖሊ ነጥብ መጣል ይጠበ ይጠብቃሉ በአውሮፓ ሻምፒዮንስ ሊጉ ለፍጻሜ የደረሱት የኢንዛጊ ልጆች በአሳለፍነው ሳምንት ላዚዮን አስተናግደው ነጥብ በመጋራታቸው የሴሬው መሪ ሊሆኑበት የሚችሉበትን ድልም አባክነዋል። ዛሬ ምሽት በሴሬው በጥሩ ወቅታዊ ብቃት ላይ ከሚገኘውና ካለፉት ሰባት የሴሪ ጨዋታዎች በስድስቱ አሸንፈው በአንዱ ብቻ አቻ ከተለያዩት የሴስክ ፋብሪጋስ ቡድን ኮሞ ጋር የሞት ሽረት ጨዋታቸውን ያደርጋሉ። ኢንተር ሻምፒዮን ለመሆን አሸንፈውም የናፖሊን ነጥብ መጣል ይጠብቃሉ። ዛሬ ምሽት የዓለም የእግር ኳስ አፍቃሪያን አይኖች ሁሉ ወደ ጣሊያን ያማትራሉ። የ28 አመቱ ብራዚላዊ የባርሴሎና የፊት መስመር ተጫዋች ራፊንሃ በቡሎግራናዎቹ ቤት ውሉን እስከ 2028 ድረስ አራዝሟል። ተጫዋቹ ከሳውዲ አረቢያ እንዲሁም ከአውሮፓ ክለቦች የዝውውር ጥያቄ ቢቀርብለትም በባርሴሎና ውሉም አራዘሙ ይፋ ሆኗል። በዘንድ የውድድር ዓመት በሐንስ ፍሊክ ቡድን ውስጥ ድንቅ ብቃታቸውን ካሳዩና ቡድኑ የላሊጋ ኮፓ ደላሬ እንዲሁም የስፔን ሱፐርካፕ ሲያሳካ ያንበሳውን ድርሻ ትወት እስካሁን በሁሉም ውድድሮች 56 ጨዋታዎችን አድርጎ 34 ግቦችን ሲያስቆጥር 25 ለግብ የሚሆኑ ኳሶችን ማመቻችቶ ማቀበል ችሏል። ተጫዋቹ በውድድር አመቱም ድንቅ ጊዜን ያሳለፈ ሲሆን በርካቶችም ለባሎንዶር አሸናፊነት እያጩት ይገኛሉ። ቡሎግራናዎቹ በቀጣይ የኢንጎማርት ማርቲኔዝ ኤሪክ ጋርሲያ ና የላሚኒያ ማለን ኮንትራ ለማራዘም እየሰሩ እንደሚገኙ ተገልጿል። የሰላሳ ዘጠኝ አመቱ ክሮኤሻዊ አንጋፋ የሪያል ማድሪድ አማካይ ሉካ ሞድሪች በውድድር አመቱ መጨረሻ ከሪያል ማድሪድ እንደሚለቅ አሳውቋል። ሉካ ሞድሪች ለደጋፊዎቹ መልዕክቱን ያስተላለፈ ሲሆን በሕይወቴ እንዲመጣ ማልፈለገው ጊዜ አሁን ደርሷል። በእግር ኳስ ሁሉም መጀመሪያና ማብቂያ ስላለው አሁን የማብቂያ ሰዓቱ ነው። ቅዳሜ ለት ለሪያል ማድሪድ በሳንቲያጎ ቤርናባው የመጨረሻ የጨዋታን የማያደርገው ይሆናል። ለሪያል ማድሪድ መጫወቴ እንደ ሰውም እንደ ተጫዋችን ብዙ ብዙ ቀይረውኛል። ደግሞ በዚህ የማይረሱ ጊዜያቶች የክለቡ አንድ አካል በመሆኔ በጣም ኩራት ይሰማኛል። ክለቡን ከልቤ ላመሰገን እወዳለሁ። በተለይም ፕሬዝዳንቱን ፍሎሬንቲኖ ፔሬዝን፣ የቡድን አጋሮችንና አሰልጣኞችን፣ በዚህ ሁሉ ጊዜ የረድኙ ሰዎች ማመስገን እፈልጋለሁ ሲል ሀሳቡን ክሮሻዊ አማካኝ ሰጥቷል። የአምስት ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ የሁሉም ነገር አመሰግናለሁ ሉካ፣ በክለቡ ውስጥ ብዙ ጊዜያቶችን ካንተ ጋር መካፈል ትልቅ ክብር ነው ሲል ለሉካ ሞድሪች መልእክቱን አስተላልፈዋል። ከክርስቲያኖ ሮናልዶ በተጨማሪ ሰርጂዮ ራሞስ ቢሊንጋም ቪኒሽ ቪኒሽስ ጁኒየርና ኪሊያን ሜባ ለተጫዋቹ መልእክታቸውን አስተላልፈዋል። ሉካ ሞርዲች ከቶተናም በ2012 ሪያል ማድሪድን የተቀላቀለ ሲሆን ከ13 ዓመታት ቆይታም በኋላ ሪያል ማድሪድን በዚህ ሲዝን የሚለቅ ይሆናል። ሉካ ሞርዲች ሪያል ማድሪድን ሳይቀላቀል በፊት ምንም አይነት ዋንጫ በእግር ኳስ ሂወቱ ያላሳካ ሲሆን በ2012 ሪያል ማድሪድን ከተቀላቀለ በኋላ 28 ዋንጫዎችን ሲያሳካ የባላንዶር ባለ ክብር መሆን ችሏል። ሉካ ሞርዲች በሪያል ማድሪድ መቆየት ፍላጎት የነበረ ቢሆንም ሪያል ማድሪድ ግን ለወጣቶች እድል መስጠት አለብን በሚል ለተጫዋቹ ኮንትራት አለማቅረቡን የተነገረው የ26 አመቱ ፍራንሳዊ ኮኮብ ክላይ መባፔ ሪያል ማድሪድን በተቀላቀለ የመጀመሪያ የውድድር አመት የውድድር አመቱ የሪያል ማድሪድ ምርጡ ተጫዋች መባል ችሏል። ክላይ መባፔ ከፓርሰን ጀርሚያን ሪያል ማድሪድን በነጻ ዝውውር ከተቀላቀለ በኋላ በመጀመሪያው ጨዋታዎች ባሳየው ደካማ ብቃት ምክንያት በርካቶች ትችት ሲያደርሱበት ነበር። ኋላ ላይ ግን ተጫዋቹ ከቡድኑ ጋር የበለጠ እየተዋደ የመጣ ሲሆን አስደናቂ ብቃቱንም ማመላከት ችሏል። በውድድር አመቱም በሁሉም ውድድሮች 54 ጨዋታዎችን አድርጎ 41 ግቦችን ማስቆጠር የቻለ ሲሆን የሪያል ማድሪድ የውድድር ዘመኑ ምርጥ ተጫዋች ተብሎ መመረጡት ችሏል። የማንቸስ ማንቸስተር ዩናይትድ ቦርድ ክለቡ በሊጉ አስከፊ ውድድር አመት ቢያሳልፍም በኤሮፓ ሊግ ፍጻሜ ቢሸነፉም ፖርቱጋላዊውን አርባ ዓመት አሰልጣኝ ሮበን አሞሪምን የማሰናበት እቅድ እንደሌላቸውና ከአሰልጣኙ ጋር መቀጠል እንደሚፈልጉ ተገልጿል። በዝውውር መስኮቱም ለአሰልጣኙ ከመቶ ሚሊዮን ፓውንድ ያነሰ በጀት እንደሚመድቡላቸው ዘጋርዲያን በዘገባው አመላክቷል። አሁን ላይ ማንቸስተር ዩናይትድ በሊጉ በአስራ ስድስተኛ ደረጃ ላይ ተቀምጠዋል። በቀጣይ እለተ እሁድም በፕሪምየር ሊጉ ሰላሳ ስምንተኛ የመጨረሻ ጨዋታቸውን ካስቶን ቪላ ጋር በኦልትራ ፎርድ ያደርጋል።